ዛሬ ሁላችንም ሀይሚና ብሩኬ አልቅሰው አስለቅሰውናል። ግን አንድ እውነት አለ። ሊነጋጋ ሲል ይጨልማል አይደለም የሚባለው አባባሉ። ራሴን አረጋግቼ ቀዝቃዛ ውሃ ጠጥቼ ቪዲዮ ለመስራት መጥቼ ያለው ሶሻል ሚዲያ ላይ መጥቼ መነፋረቅ አልፈለግኩኝም ና በመጀመሪያ ሀይሚና ብሩኬ፣ በተረጋጋ መንፈስ አንድ ላይ ሆናችሁ መታችሁ ስለተወያያችሁ፣ የእኛንም ድምፅ ስለሰማችሁ፣ እንደዚሁም ደግሞ ሶሻል ሚዲያ ላይ እየተደረገ ላለውም ነገር መልስ ስለሰጣችሁ ደስ ብሎኛል። በጣም እናመሰግናለን። ሲቀጥል ዛሬ እንግዲህ ሀይምዬ የመጣችበት ርዕስ መግቢያ ሀይሚዬ ናት። በብሩኬ ቤት መግቢያ ሰርታ የመጣችሁ። በመጀመሪያ ማለት ምፈልገው ብሩኬና ሀይሚ እንደዚህ አንድ ላይ ስትሆኑ ነው ምንም አውሩ ምንም፣ ብቻ ሌላ ሰው ሳታስገቡ እናንተ ሁለታችሁ እንደዚህ አንድ ላይ መታችሁ የፈለጋችሁትን ማውራት ትችላላችሁ። እኛ ችግር የለብንም። ግን ባለፉት ሁለት ቀናት የተሰሩ ቪዲዮዎች ልክ አልነበሩም። እኛም እየተናገርን ነበር፣ ሀይሚ ተመለች፣ ብሩኬ ተመለስ፣ እናንተን አይመጥናችሁም እያልን ነበር። ሀይሚም ዛሬ መጣ ተናግራለ እኔ መለስ ብዬ ቪዲዮውን ከፍቼ ሳይ እውነትም አይመጥነኝም የእኔና የብሩኬ ቦታ አልነበረ። ቪዲዮንም ለማጥፋት ፈልጌ የነበረ ግን ተለፍቶበታል። ካሜራማንም ታውቃላችሁ፣ ኢዴቲንግ አላችሁ፣ ካሜራማን አላችሁ፣ ያው ኃላፊነት የሚወስድ የተዋቸው የሆነ ሰው አለ፣ ገባችሁ። እሱ ምናልባት ደስ ላይለው ይችላል በሚል አልፌዋለሁ። ዛሬ ግን እኔና ብሩኬ ጋር ያለው ነገር በፍቅር እንደተጀመረ በፍቅር መፈጸም አለብንና ብሩኬ ስለናፈቀኝ ስለሚናፍቀኝም ዝም ብዬ እቅፍ አርጌው ስሜው ለመጨረሻ ጊዜ መለያየት አለብን በማለት ነው መግቢያውን የሰራችሁ። በጣም ከፍቶኛል። አልዋሻችሁም። ስታለቅስም አለቀስኩ። ሀይሜና ብሩኬም እያንዳንዱን ነገር ዲቴል ሲናገሩ እውነታውን አመተው እዚህ ጋር ሲናገሩ በጣም ከፋኝ፣ ከፍቶኛል። ከተጣሉበት ቀን ጀምሮ መረጋጋ ማጋት የሚባል ነገር የለም። ከነሱ የማይጠበቁ ነገሮች ነበር ቃላት ሲናገሩ የነበረው። ከዛ በላይ ደግሞ ሶሻል ሚዲያ ላይ ቤተሰቦቻቸው እነሱ እየተረገጡ ነበር፣ ከፍቶኛል። ከዛ ቀን በላይ ግን ደግሞ ዛሬ የምር አለቀስኩኝ። ለምን ብትሉኝ አላቅም፣ መልስ ራሱ የለኝም። የደስታም ነው ደግሞ ካነጋገራቸውም በጣም ከፋይ። ቤተሰብ እዚህ ጋር በጣም ብዙዎቻችሁ አዝናችሁ እያለቀሳችሁ ነው። ዩቱብ ላይ መታችሁ ከማልቀስ በላይ ሀይሚዬ ምን አለች መሰላችሁ? እኛ ታናናሽ ነን፣ የእናንተን ምክር እንፈልጋለን። እኛን ሳይሆን ምን አስተማራችሁን እንድትሉን የምንፈልገው እናንተም እንድታስተምሩን እንፈልጋለን ብላ መልእክቷን አስቀምጣለች። ትልልቆች የሆናችሁ ሰዎች እዚ ሶሻል ሚዲያ ላይ መታችሁ ከምታለቃቅሱ እንባችሁን እቤታችሁ ጨርሳችሁ ዋጥ አርጋችሁ መታችሁ ምክር አስተያየት ብትሰጧት ለሀይሚ፣ ለብሩኬ የማይመለሱበት አንድ የማይሆኑበት ምንም ነገር የለም። ኦፍኮርስ ዛሬ ሀይምይ የመጨረሻችን ነው ከብሩኬ ጋር እቅፍ አርጌ ስሜው ልለይ ነው ብላን የመጣችው ቢሆንም መካከል ላይ አይታችሁ ከሆነ እኔና ብሩኬ ፍቅራችን አልቋል፣ ወጥቶልናል፣ ወይንም ተጣልተናል አደለም ያለችው ገባችሁ አደለም? ብሩኬም እልህ ይዞት እኔም እልህ ይዞኝ ነው ይሄን ነገር ያደረግ ነው ያለችው እዚህ ጋር ፍቅራቸው እንዳለ ነው። ምንም የሚያጣላ የሚያለያይ ደረጃ አይደርሱም። ነገ ተነጎዲ፣ አንድ ሆነው ተስማምተው እንደምትመጡ እንደሚመጡ ደግሞ እርግጠኛ ነኝ። እነሱን ያ የምንላቸውን ምክር የሚሆን ጥሩ ነገር የሚሆን መጥፎ ነገር እያንዳንዱ ነገር ስለሚሰሙት ምክር ነው ማስቀመጥ ያለባችሁ እንጂ እያለቀሳችሁ ሀይሚ ጨከነች፣ ምናጨካከናችሁ፣ ተገዳድላችኋል እንደገና ደግሞ ብቻ ብዙ ነገር እያላችሁ ነበረ ና ከዛ ነገር ዩቱብ ላይ የምትሰሩ ቲክቶክ ላይ የሚያላችሁ ተቆጠቡ። አይሚና ብሩኬ እኔ ከመጀመሪያ ሁለት ወር ሆናችሁ አይደል? ሁለት ወሩ ሙሉ መቼም አይለያዩም እያልኩ ነው ያለሁትኝ። አሁንም አይለያዩም። እዚ ጋር አይሚ እያያችኋት አይደል? ናፍቃኛል በቃ ናፍቆ ነበር ወደፊትም ደግሞ ይናፍቀኛል ከዚህ በላይ ብሩኬን ክፉ ነገር መናገር አልፈልግም እልህ ይዞ የነበረ እልህ ውስጥ ገብቼ ነበር ያ ነገር ደግሞ የትም አያደርስም የበለጠ እኛን እኔነቴን ነው ያሳጣኝ ብሩኬን ያሳጣኝ ሌላ ምንም ያተረፍኩበት ነገር የለኝም ብላ ዛሬ እያለቀሰች አያችሁ ከብሩኬ ጋር ፍቅሯ ቢወጣላት ባትወደው ባትፈልገው ኖሮ ታለቅስ ነበር ቤተሰብ እያንዳንዳችሁ ሰዎች ማለት ነው ታለቅስ ነበር ወይ አትፈልገው ኖሮ አታለቅስም። ገባችሁ አደለ? እያለቀሰ መለየት አትፈልግም። ግን ብሩኬ ገፍቶ ይቅርታ ጠይቋት፣ እንደገና አበባ ሰጥቷት፣ የሆነ ነገር እንዲያደረግላት ትፈልጋለች። ሴቶች እኛ ግድር ድሮች ነን። አሁን እኔ ለብሩኬ ነው መልእክቴ። ላይክ እያደረጋችሁ ቪዲዮ እንዲደርስ አድርጉ። ሀይምዬ መታ፣ በቃ ዝም ብለህ ቀፈኝ፣ ምንም አታውራኝ እያለችሁ ነበር። ገባችሁ አደለ? ይሄ ማለት ደግሞ ምንድን ነው? ሌላ ቃል ከተናገረ ምናልባት እኔ ልቤ ይቆስላል፣ አይችልም አይነት ነው። ስለዚህ አሁን ብሩኬ ያለህ ነገር ምንድን ነው? ሃይሚዬን ይቅርታ ብለህ ነገ በሀይሚ ቻናል ላይ የሚለቀቀው ቪዲዮ በአንተ ይቅርታ ነገሩ ማብቃት መጠናቀቅ አለበት ብዬ ነው ማስበው። ሀይሚና ብሩኬ መቼም የማይለያዩ ሰዎች ናቸው። እንለያ እንኳን ቢሉ እነሱ አፋቸው ቢል ቢናገር ራሱ ልባቸው ስለማይችል መቸም፣ ብሩኬም ይበቃናል፣ ብዙ ነገር ተደራርገናል። ከዚህም በላይ ደግሞ ሶሻል ሚዲያ ላይ ያላችሁ ሰዎች በጣም ታዝብ ጋብዛችኋለሁ እናቴን ተዘቀዝቃላችሁ። እኔን ብዙ ነገር ሲናቀሩ ነበር። በተለይ የሶሻል ሚዲያ ስጠብቅ ነበረ። መሆን የሌለበትን ነገር ነው የምታደረጉትኝ ሲጀመር ማለት ነው ሲቀጥል። ሀይሚም በቃ ታዝቢያችኋለሁ፣ የኔ የሆናችሁን ሰዎች አወኩኝ እያለች ግልጹን እየነገረቻችሁ ነበር። ገባችሁ አይደለ? ዛሬ ላይ እናንተ እያንዳንዱ ነገር ወይ አያዩንም ወይ ደግሞ ኖርማል ነው ለእኔ ምናም ብላችሁ የምታረጓት እያንዳንዷ ነገር ድቴይል ብሩኬም ሀይሚ ያዩታል። እና የነሱ ፎቶ ተለጥፎ የማያዩት ነው የሚመስላችሁ። የነሱ ስም ተጠርቶ የማያዩት ነው የሚመስላችሁ። ያዩታል ዛሬም ነገ። ማለት የምፈልገው እኛ ሁላችንም እንደ ሰው ካሰብን ሰው ነን ብለን የሰው መሰረቱ ምንድን ነው? አሚሮ አስተሳሰቡ አይደል እንዴ? ሌላማ ማለት የማናስብ ከሆነ ታዲያ ከእንስሳ በምንድን ነው ሰዎችኛ የምንለየው? አንለይም እኮ ካላሰብን ማለት ነው። እና ሁላችሁም እንደ ሰው የምታስቡ ከሆነ እነዚህ ልጆች የበለጠ ማለት እናንተን ከሚታዘቧችሁ እነሱ ነገ አንድ ሊሆኑ እናንተ እዳር ላይ ልትጣሉ የምታረጉትን ነገር እወቁ። ሀይሚን ብሩኬን እንወዳለን እያላችሁ እያንዳንዳቸውን እየመረጣችሁ የሀይሚ ደጋፊ ብሩኬን፣ የብሩኬ ደጋፊ ሀይሚን አሁን ቅዱስ ቅዱስ እያላችሁ ነበር። እስቲል እያዩ ነበረ። ቀላይ ራሱ ቪዲዮ ገብታችሁ ብሩኬን እንደዚህ ይሁን ቅዱስ እንዛ ወደፊት እያላችሁ ነበር አደለን? ሀይሚዬ እዬ ተናገረች። በቃ በመካከል የመጣው ቅዱስም ሆነች ማናት ሊንዳ ለመበሻሸቅ ነው። በቃ ብሩኬና ሀይሚ በውስጣቸው ይፈላለጋሉ። የማይለያዩ ሰዎች ናቸው። ቅድምም እንደነገርኳችሁ ሊነጋ ሲል ይጨልማል ነው የሚባለው አይደል? ምክንያቱም ጥርት ብሎ እንዲነጋ የሆነ ጭለማ ይመጣል። ምናልባት ለሌላ የተነስታችሁ ተነስታችሁ የምታዩ ሰዎች ኦር ደግሞ ያጋጠማችሁ ካላችሁ ሊነጋ ስል ይጨልማል። ሀይሚና ብሩኬም ክሊን አድርገው ነገሩን ከዚህ በኋላ ማንም አይገባም። ሽማግሌ ሽማግሌ ሊሆኑ አይመጣም። ሌላ ሰውም ሽማግሌ ሊሆኑ አይመጣም። ሀይሚና ብሩኬ ራሳቸው ይጨርሱታል። ሀይሚዬ በቃ ከአንዳንድ ሁሉንም ነገር ትታለች። በቃ አልፈልግም ማለት እስካሁን የተፈጠሩት ነገሮች ራሱ እየቆጫት ነው። አንዳንድ ነገሮች የኛ ምክር ራሱ መስማታችሁ ደስ ብሎኛል። ይህን ሁለት ቀን ሁለቱንም ሀይሚንም ብሩኬንም እያዋገዝኩ ነበር። የምታደረጉት ነገር ልካ አደለም። በቃ አይመጥናችሁም። ነገ ላይ ትጸጸቱበታላችሁ፣ ይቆጫችኋል። ማለት ብዙ ነገር አሳልፈዋል። በመሀል ላይ ደግሞ ጎበዝ በርቺ፣ ጎበዝ ግፋበት፣ ሂድበት ምናምን እያላችሁ ስታበረታቱ ያ ነገር እነሱን የልብ ልብ ይሰጣቸዋል። እኛ ነን የምንመልሳቸውም የምናጥፋቸውም። ልጆቹን እኛ ራሳችን ኦዲየንስ ተከታይ እነሱን የምንወዳቸው ሰዎች ነን። ገባችሁ? የእኛን ኮሜንት እኛ የምንሰራውን ቲክቶክ ላይ የምታደረጉትን በብዛት ደግሞ ቲክቶክ ላይ ሜንሽን ስለሚደረግ ስማቸውን ላይ ደርሳቸዋል። ዩቱብ ላይም ተመሳሳይ ስማቸውን ታክ አደረጋችሁ ይደርሳቸዋል። ገባችሁ አደለ? እያንዳንዱ ነገር ያዩታል፣ ይመለከቱታል። በዛም ነው ህይወታቸው የተመሰቃቀለው። ነገር ግን አይሚና ብሩኬ ቆመ ብላችሁ ማየት መቻል አለባችሁ። ማለት እኛ ሩቅ ያሉ ሰዎች እናንተን ሰደቧችሁ አልሰደቧ ያደረጓችሁ ስለማያውቋችሁ አጠገባችሁ ስላልሆኑ ነው እንደዛ የሚያደርጉት። እማ አጠገባችሁ ሆነው ቢሆን ኖሮ ይሄን ነገር አያደርጉም ነበርና ለሀይሚም ቅርብ ብሩኬ ነው፣ ለብሩኬም ቅርብ ሀይሚ ናት። እናንተ በሶሻል ሚዲያ ነው የምታውቋቸው። እነሱ ግን አንድ ላይ በልተዋል፣ ጠጥተዋል፣ ቤተሰብ ለቤተሰብ ተሳስረዋል፣ ተዋውቀዋል። ገባችሁ? ተጣልተው የማይጣሉ ሰዎች፣ ተገፋፍተው የማይጋፉ ሰዎች ናቸው። ምናልባት ላፋቸው ሲሰዳደቡ እናንተ ግፉበት ወይንም ቀጥሉበት እያላችሁ ብዙ ነገር የምታደርጉ ሰዎች የምር መስሏቸዋል። አደለም፣ ስሜት ነው። ስሜት ስሜት ማለት ደግሞ የሆነ ከላይ ነው ገባችኋልን? ከላይ ያለ ሀዋሳት ነው። ስሜት ማለት የውስጡ አይደለም፣ ከላይ የሆነ በልበል የሚል ነገር አለ አይደል? በዛ እየተነሳሱ እየተገፋፉ ነው የሚሰዳደቡት እንጂ የመራቸውን አይደለም። ገባችሁ ነገ፣ አሁን ብሩኬ ሄዱ ሀይሚን ይቅርታ ጠይቆ የምትወዳቸውን ነገር እንግዲህ ብሩኬን ፍቅርን ግለጽ ብዬን ያላስገድደውም የራሱ የሆነ ጊዜ ያለው። ገባችሁ። ሀይሚ የምትፈልገው ነገር አለ ከብሩኬ እሱም ደግሞ በቃ መተማመን ትፈልጋለች ሴት ልጅ የሆነ እርግጠኛ መሆን ትፈልጋለች በአንድ ነገር፣ እሱም ደግሞ ብሩኬ ፍቅሩን ቢገልጽላት የሚለው እንዳሳብ አነሳለሁ፣ ግን ይሄ የራሱ ህይወት ነው ለሀይሚ ፍቅሩ የሚገልጽበት የራሱ መንገድ ወይንም የራሱ የያሰበው አሚሮ ላይ ያሰበው ነገር አለ፣ የዛን ሰዓት ያደርገዋል። ቢሆንም ግን እንደ ሀሳብ ብሩኬ ፍቅርን ብገልጽላት ደስ ይላታል እንጂ አይከፋትም። ሃይሚ እያለች ነበረ። ሀይሚ እየት ነው የምትሄጂው ሲላት ብሩኬ አላቅም ብሩኬ አላቅም እያለች አታቅም ሁላ። ግን ደሞ ምንድነው? ፈለገች ከብሩኬ ጋር ሰላም ማውራት ትፈልጋለች፣ ናፍቋታል። ተናገረች፣ በቃ ናፍቀኛል፣ ተናፍቀኛል አለች አይደል። ከዚህ በላይ ምን አለ እንዴ? ቆይ ደስ አላላችሁም? ሲሳሳሙ ስስመው ምናምን ደስ አላላችሁ። የድሮው ነገር ትዝታ ትዝ አላላችሁም? ያን ነገር ሁሉ እኔ ብዙ ጊዜ ተናክሬ ነበር። ሀይሚዬ እባክሽ የራስሽን ጊዜ ወስደች ሆያ ሆዬ ከሚሉ ሰዎች ራቅ ብለሽ ራስሽን አዳምጪ፣ ያሳለፋችሁትን ብዙ ነገሮች አስታውሺ። ብርጌ በመሀል የሆነ ጋብ ፈጥሮ ነበር ከሀይሚ ጋር በጣም የመታረቅ ሙዱ መቶ ብዙ ነገሮች እያደረገ በ በሳ ሰዓት ሀይሚዬ የሆነ እንዴት ብዬ ልንገራችሁ እሉ ውስጥ ገብታ ነበረ። በቃ ብሩኬን ሳይ ሁላ እናድዳለሁ ስትል ነበር። ይሄ ደግሞ ፍቅር መሆኗ አልገባትም፣ ገና ያው ልጅ ስለሆነች ነው። እና በዛን ሰዓት ሀይሜ ተረጋጊ ራስሽን አዳምጪ እያልኩ ነበረ። እግዚአብሔር ይመስገን ይሁ ራሷን አዳምጣ ምንም እንኳን ልለይህ ነው ብትለውም ይሄ ደግሞ እርቅ ነው እንጂ የሚያመቻቸው መለያየትን አደለም። ብዙዎቻችሁ እየወጣችሁ እያለቀሳችሁ ነው። ነገሩ አያስለቅስም አደለም? ግን ቤታችሁ ውስጥ አልቅሳችሁ ስጨርሱ ቪዲዮ ስሩ። ልክ እንደኔ ራሳችሁን አረጋግታችሁ ጠንካራ አድርጋችሁ ቪዲዮ ለመስራት ሞክሩ። ኤኒዌስ እኔ በጣም ደስ ብሎኛል፣ ዛሬ በእንደዚህ ሁኔታ መጥተው ስላየዋችሁ ደስ ብሎኛል ከምታስቡት በላይ ደግሞ ሀይሚና ብሩኬ ነገሩን በዚህ ሁለት ቀን ፈተው በፍቅር በሰላም አንድ ላይ ስለሚመጡ ቤተሰቦች ምንም እንዳትጨናነቁ ምንም በሀይሚና ጠር ነገር የለም። ብሩኬ መሀል ህይወት ወይንም ጉዞ ወደፊት ነው ይቀጥላል። ባባይ